ሰላም የቻናላችን ቤተሰቦች በዚህ ቻናል አማርኛ እንግሊዘኛ ሂሳብ እንዲሁም ሌሎችን ትምህርቶችን በኦንላይን እናስተምራለን መማር የምትፈልጉ ቪዲዮ ላይ ባስቀመጥ ነው ስልክ በኢሞ በቴሌግራም በዋትስአፕ እንዲሁም በሌሎች የሶሻል ሚዲያ አማራጮች ይደውሉልን የምትፈልጉትን ትምህርት በምትፈልጉት ሰዓት እናስተምራለን እያስተማርን እንገኛለን በዛሬ ትምህርታችን ወይም በዛሬ ቪዲዮዋችን ደግሞ የማሳያችሁ የሚሆነው የአማርኛ ቃላት ምስረታ ይሆናል ማለት ነው። እንግዲህ የአማርኛ ፊደላትን እያንዳንዳቸውን ማወቅ ይጠበቅብናል። በባለፈ ቪዲዮዎችን አይተናል። ፊደሎችን ካወቅንም በኋላ ደግሞ ከዛ ቀጥሎ የሚጠበቅብን ቃላትን አገጣጥሞ ማንበብ፣ አንድ ላይ አድርገው ማንበብ፣ እንዴት አድርገን እናነባለን የሚለውን እሱን ዛሬ በቀላሉ እንድታነቡ እንዲያስችላቸው አድርጌ የማሳያቸው ይሆናል። ለዚህ ቻናል አዲስ ከሆናቸው ሰብስክራይብ እያደረጋቸው ወደ ረዝብታችን ስንሄድ እንግዲህ እንደምታውቁት ይችማናት ማናት ከጠቤት የመጀመሪዋል የመጀመሪያዋ አ። ከዚህኛው ማና በና እቺኛው ማናት አንድ ላይ ጠበቃ። እቺ የቀቤት አራተኛዋ ናት ማለት ነው፣ ጠበቃ። እሺ ወደ እነዚህ ስናልፍ እቺ ማናት ለ፣ ከለቤት ስንተኛዋ? ስድስተኛዋ ለ ስድስተኛዋ ፊደል ሌ ነች። ሌ ከዚች ማናት ሳ አይደለች፣ የሰቤት አራተኛዋ ሳ። ልሳ። ይቺ ደግሞ ማናት ን የነቤት ስድስተኛዋ ማለት ነው። ን አንድ ላይ ልሳ፣ ልሳ። እሺ ይች ማናት ተ ናት፣ የተ መጀመሪያዋ ማለት ነው። ተ ከዚችኛዋ መ የመ መጀመሪያው ፊደል እችኛ የመጀመሪያው ተመቸ ተመቸ ተመቸ ብለን እናነባዋለን ማለት ነው። እሺ እቺ ማለት በእችኛ ረ እቺ ታ የተ አራተኛው ፊደል በረታ በረታ በረታ እሺ ለመቀጠል ይህች ማናት ሀ አይደለች ሀ የተ የመጀመር ይችኛዋስ ማነች የናት የገ የመጀመር ይች ኘ የኘ የመጀመሪያዋ ፊደል ማለት ነው አንድ ላይ ተገ ኘ ተገኝ እሺ ለመቀጠል ይህች ማናት ረ የረ የመጀመሪያዋ ፊደል ረ ከዛ ይችኛዋ ማናት ዳ ናት የደ አራተኛዋ ፊደል ደዱ ዲ ዳ ረዳ። ከዛችኛው ደግሞ ት የተ ስድስተኛዋ ፊደል ት ያው ረዳ ት ረዳ ረዳ። እሺ ከዛችኛው ታ ናት። ታ ይችኛዋ ሪይ ያው ታ ታ ማለት የተ አራተኛ ፊደል ተቱ ቲ ታ። እቺ ደግሞ ሪ የረ ሶስተኛ ፊደል ረሩ ሪ ታሪ ይች ከና ካኩኪ ካኬ የከ ስድስተኛ ፊደል አንድ ላይ ታሪክ ታሪክ ይሆናል። ታሪክ በመቀጠል ይች ማናት? ደና ይችኛ ይች ያ የደ የመጀመሪያ ፊደል ደ ይች የረ ደግሞ የመጀመሪያ ረ ይች የጀ አራተኛ ፊደል የጀ አራተኛ ፊደል ማናት? ጀጁ ጂ ጃ ጃ አይደለች እንዴ? ለምን ይሆነ? ደረጃ ደረጃ ደረጃ። እሺ፣ ከዚህች ማለት ነው። ሃና፣ ሃ ጂኖ ረ የረ የመጀመሪያ ፊደል ረ ማለት እቺ፣ ደግሞ የገ ስድስተኛ ፊደል ማለት ሃ ረ ቲ ሃረግ ሃረግ ይሆናል። ለመቀጠል ይችላል ማለት ነው ፊናት

ከዛ ይችኛዋ ረ ጭም የመጀመሪያ ናት ረ ጭም ዋናት ሰ የሰ የመጀመሪያ ሰ አንድ ላይ ደረ ሰ ደረሰ እነዚህ ሁሎችም የመጀመሪያ ፊደሎች ናቸው ማለት ነው። ሁሎችም የመጀመሪያ ፊደሎች ናቸው። ወደ ነዚህ ነ ልጅ ዋናት ም የመ ስድስተኛ ፊደል ም ይችኛዋ ክ የከ ስድስተኛዋ ፊደል እቺ ር የረ ስድስተኛ ፊደል ር ረ ሩ ሪ ራ ሬ ር አንድ ላይ ስናነባቸው ምን ይላሉ? ምክር፣ ምክር፣ ምክር። እሺ፣ እቺ ማናት? ቦ ናት። ቦ ቦ የበ ሰባተኛው ፊደል ቦ። ይቺ ደግሞ ር ናት። ስድስተኛ የረ ስድስተኛ ረ ሩ ሪ ራ ሬ ር ይችኛዋ ደግሞ ማናት? ሰ የሰ አራተኛ ፊደል ረ ሰ ሱ ሲ ሳ አንድ ለምን ይሆነ ቦር ረ የረ የመጀመሪያ ፊደል ረ። ይቺ ማናት ጻ የፀ የመጀመሪያ ፊደል አንድ ላይ ረ ረ ረጻ። እሺ፣ ይቺ ማናት ተናት አይደለ? ተ የተ የመጀመሪያ ፊደል። ይቺ ደግሞ ማናት ስናት፣ የሰ ስድስተኛዋ ፊደል ስ። ከእዚያ ይችኛዋ ማናት ሳ ፋ ሪ ናት ሪ ማለት የረ ሶስተኛው ረ ሩ ሪ ቃሪ ይችኛ ያ የየ አራተኛ ፊደል የዩ ይ ያ አንድ ላይ አ ሪ ያ ዳሪያ። እሺ በመቀጠል ይችኛዋና ሂ ና ሺ ሺ የሃ ሶስተኛ ፊደል ሺ ይችማና ሩ ና የረ ሁለተኛ አረ ሩ ሂ ሩ ከዛ ይችኛ የተ ስድስተኛ ት ነው

ር አይደለች የረ ስድስተኛው መ ኖ ሬ መ ኖ ኖ ናት መ ኖ ሚ ናት የጠ አራተኛው ጣጡ አ አይደለም። ስለዚህ አራተኛ ምጣ እቺ ሜ ሜ ነሚና ሜ አምስተኛ ነ አምስተኛ አንድ ሜ ምጣኔ የሆነ ምጣኔ። እሺ አ አ የአይኑ አ አራተኛው

ማንድሮች ጠፋች ቆጥራችሁ በቀላሉ ማግኘት ትችላላችሁ ማለት ነው። ሰው በዚህ መንገድ በቀላሉ መልመር ትችላላችሁ። ወደ ቀጣዮቹ ስናልፍ ደግሞ ከዚህ ጋር እንደምታሯት የመጀመሪያዋ ማነች? ይቺ ፈና ፈ፣ ከዛ እቺ የፈ የመጀመሪያዋ ማለት ነው። ረና የረ የመጀመሪያዋ እቺ፣ ደ ደ የደ የመጀመሪያዋ ፈረደ ፈረደ ይሆናል። እሺ፣ እቺ ማናት? ንናት። ን የነ ስድስተኛዋ ነኑ ኒ ና ኔ ን ንናት። እቺ ከዚች ደግሞ ማናት? ጋ ናት። የገ አራተኛ ን ጋ እቺና ት ናት። ት የተ ስድስተኛ ስድስተኛዋ ት ማ ስለዚህ ንጋት ንጋት ንጋት። በመቀጠል እቺ ማናት ዳ ናት ዳ እቺኛ ሰ ናትች ዳ ሰ አሁንም እቺኛ ሰ አንድ ላይ ዳሰሰ ዳሰሰ። እሺ በመቀጠል እቺ ማናት ሎ ናት፣ የለ መጨረሻ ሎ ለ ሉ ላ ሌ ሎ ሎ ናት፣ የለ መጨረሻ። ይችኛው የተመጀመሪያዋ ነች። እች ደግሞ የረ ሶስተኛዋ አሪይ ነች። አንድ ላይ ሎ ተ አሪ፣ ሎ ተ አሪ። ለመቀጠል ይች ማናት? ደ ናት፣ የደ መጀመሪያዋ። ይችኛው ማናት? አልኳችሁ የነ ስድስተኛዋን ደን ብ አንድ ላይ ስናነባቸው በመቀጠል ይችኛዋ የበ ስድስተኛዋ ናት። ቅ ናት። ቅ የቀ ስድስተኛ ከዛ ይችኛዋ ማናት? ር ናት። ር የረ ስድስተኛ ር ከዛ ይችኛዋ ማናት? ብ የበ ስድስተኛ እንድ ላይ ስናነባቸው ርብ ር ይሆናል። እሺ፣ በመቀጠል ይችማ ናት? አደለች የተ ስድስተኛ ት ይችኛዋ ሁ ናት የሀ ሁለተኛ ት ሁ ይችኛዋ ት የተ ስድስተኛ አንድ ላይ ምን ይሆናሉ? ት ሁ ት ይሆናል። እሺ በመቀጠል ይቺ ማናት? ይቺ ች ናት። የች ስድስተኛው ች ከዛ ይችኛው ማናት? ብለናል የለ መጨረሻዋ ሎ ናት። ሎ ቺ ሎ ይቺ የተ አራተኛ ማናት ተቱ ቲ ታ ታናት ስለዚህ ች ሎ ታ ችሎታ ይሆናል ችሎታ እሺ በመቀጠል ይቺ ማናት ጸ አይደለች ጸ ለማለት የጸ መጀመሪያዋ ናት ይቺ ማናት ብለናት የለመጨረሻ ሎ ይቺ ማናት አንድ ላይ ጸ ሎት እሺ በመቀጠል ይችማናት ነናት ነ ናት ገናት ነገ ከዛች ነገ ነገር እሺ ቆ ናት የቀ መጨረሻዋ ኦ ከቁጭ ቃጨቅ ቆ ከዛ ይችኛው የለመጀመሪያ ለናት ይች ደግሞ የፈመጀመሪያ ፈ አንድ ላይ ኦ ለፈ ኦ ለፈ ይሆነ። ኦ ለፈ እሺ፣ በመቀጠል ይች ማናት ብለናል። የበ ስድስተኛዋ ብ ናት ብ ይችኛዋ ደግሞ ማናት የረ ስድስተኛ ር ይች የቀ ስድስተኛ ፈ

ከዛ ይችኛዋ ደግሞ ማናት ት አይደለች የተ ስድስተኛዋ ከቱ ቲ ታ ቴ ት ናት እንደ ላይ ረዳ ት እንደ ላይ ሲሆኑ ረዳት እረዳት ይለና ነው ባጭሩ አለ እሺ በመቀጠል ይች ማናት ፏ ናት ከዛ ይችኛዋ ፏ የፈ እንደ ስምንተኛዋ እንድቀራ የሚባል የፈ ይቀራው ይች ፏ እች ፏ ይችኛዋ ኬ ናት የተ አምስተኛው ኬ

አንድ ላይ ገንዘብ ገንዘብ ገንዘብ። እሺ፣ በመቀጠል ይች ማናት? ነ ናት ነ ይቺ ጽ ከዛ ይችኛዋ ብ ያው ነ እ ብ ነጥብ። እሺ፣ በመቀጠል ይች ማናት? ፀ ናት ፀ ይችኛዋ ሀ ያው ፀሐ እችኛ ይ ናት አንድ ላቲ አየዛቸው አንብቡት። ፀሐ ይ ፀሐይ ብለን እናነባዋለን ማለት ነው። እናንተ የሚጠበቅባችሁ ምንድን ነው? አማርኛ ለማንበብ ፊደሎችን መጀመሪያ ማወቅ፣ ከዛ በመቀጠል ደግሞ እያንዳንዳቸውን መጥራት ከዛ አንድ ላይ አድርጋችሁ ስትጠሯቸው ቃላቱን ይመሰርቶላችኋል ወይም ደግሞ ትክክለኛ ምንባብ ይሰጣችኋል፣ ማለት ነው። ቱም ደግሞ ባጭር ጊዜ ብቁ ሆናችሁ ለመማር ማንበብ መጽሐፍ ከፈለጋችሁ ደግሞ ቪዲዮ ላይ ባስቀመሰውን ስልክ ደውሉልን፣ በኢሞ በዋትስአፕ በቴሌግራም ባጭር ጊዜ ብቁ መሆን ትችላላችሁ። ይቺ ማናት? ፈ ናት። ፈ ከዛችኛ ረ ይቺ

ከተቤ ስድስተኛዋ ማለት አንድ ላይ ስታነቡት ምኞት ምኞት ብላችሁ ታነባላችሁ። ከዛ ይቺ ማናት? ቦ ናት። ይቺ ር ናት። ቦ ር ይቺኛ ሳ ቦ ከዛ ይች ር ይቺ ሳ አንድ ላይ ቦ ር ሳ ቦርሳ ይሆናል። ቦርሳ እሺ። በመቀጠል ይቺ ማናት? ም ናት ም። ይችኛዋ ስ ከዘችኛዋ ጋ ይች ና ና ው ምስ ጋና ምስ ጋና። እሺ በመቀጠል እቺ ማናት? ሜ ናት ሜ። ከዛ እቺ ት እሺ ይችኛዋ ር አንድ ላይ ሜ ት ር ሜትር ሜትር። እሺ ይችኛውስ የይችኛው ተመሳሳይ ሜትር እንላታለን። ሜትር እሺ፣ በመቀጠል ይቺ ማናት? ናን ና ከዛ ይቺ ፍ ናት። የፈ ቤት ስድስተኛ ና ፍ ይቺ ተቀ ቤት መጨረሻው ማናት? ቆ ና ፍ ቆ ይቺ ት አንድ ላይ ናፍቆት ናፍቆት፣ ብላችሁ ታነቡታላችሁ ማለት ነው። እሺ፣ በመቀጠል እቺ ማናት ዘ ናት። እቺኛ ረ ከዛ እቺ ማናት ዘ፣ እቺ ረ። አንድ ላይ ዘ ረ ዘ ረ ይሆናል። ዘ ረ ዘ ረ። እሺ፣ ከዛ እቺ ማናት

ሌ አንድ ላይ ቀበሌ፣ ቀበሌ ብላችሁ ታነባላችሁ። ቀበሌ። እሺ፣ ይችኛው ማናት? ሙ ናት። ይቺ ሙ፣ ይቺ ስ- ከዛችኛው ና አንድ ላይ ሙ ስና፣ ሙስና፣ ሙስና። እሺ፣ ይችኛው ማናት? አ ናት ይቺ ከዘችኛው ላ ጠቅላ ይቺ ይ አንድ ላይ ጠቅላይ። እሺ እነዚህ ይች ማናት? ፍና ይች ላ ከዘችኛው ጎ ይቺ ት ው ፍላጎ ት ፍላጎት ፍላጎት በመቀጠልች ማናት አ ናት። አ ይችኛዋ ሜ ይች ሪ ይች ካ አንድ ላይ እስቲያንብቡት ምን ይላል? የው አ አሜሪካ አሜሪካ እሺ በመቀጠል እቺ ማናት ፈ አይደለች ፈ ከዚህ ጣ እቺ ን አንድ ላይ ፈጣን ን ፈጣን ፈጣን እሺ እቺ ማናት ቀናት ፈ እቺ ጣ ይችኛዋ ሮ አንድ ላይ አ ሮ አ አ ሮ እቺማ ናት ድ ናት ከዛ ይችኛዋ ጋ እቺ ፍ አንድ ላይ ድጋፍ ድጋፍ። እሺ እቺማ ናት ስ አደለች ከዛ ይችኛዋ ደግሞ ናት ው ስ እ እቺ አንድ ላይ ምን የሆነ ስዕል ስዕል ስዕል ተብሎ እንደዚህ ይጻፋል ማለት ነው። ሰው አማርኛ ለማንበብ የሚጠበቅባችሁ ምንድን ነው መጀመሪያ ላይ ፊደላቶቹን ለይታችሁ በደንብ ማወቅ፣ ከዛ ደግሞ ስታነቡ ፊደላቶቹን መጀመሪያ ላይ ለይታችሁ መጥራት፣ ከዛ አንድ ላይ ማንበብ ካደረጋችሁ በአጭር ጊዜ መልመድ ትችላላችሁ ማለት ነው። ከዚህ በተጨማሪ ደግሞ በኦንላይን መማር የምትፈልጉ ቪዲዮ ላይ ባስቀመጥ ነው። ስልክ ታች ላይ ባለው ደውሉልን። በዋሳብ በቴሌግራም በኢሞ በቦቲም ደውሉ። በአጭር ጊዜ ጥሩ አንባቢና ጸሐፊ እንድትሆኑ አድርገን እናስተምራችኋለን። አማርኛ እንቅልጥፍ አድርጋችሁ በደንብ ማንበብ በደንብ መጻፍ እንድችሉ ሁሌ በቃ በአጭር ጊዜ የምታሸሽሉት ነገር ነው። ባይዛው ነገር ለዛሬ የነበረን ትምህርታችን ይህ ይመስላል። መልካም ጊዜ፣ ሰናይ ቆይታ። ተብኘውላቸው